በተለያዩ የዓለም ሀገራት ሶስት ሚሊዮን የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚኖሩ የውጭ ጉዳይ ሚኒስቴር ይገልጻል። ኢትዮጵያውያኑ ከውጭ የሚልኩት የገንዘብ መጠን ወይም ሬሚታንስ በ2005 ከነበረበት ሁለት ቢሊዮን ዶላር በየዓመቱ ከፍተኛ ጭማሪ እያሳየ መጥቷል። አምና ወደ አገር ቤት የተላከው የዲያስፖራ ሬሚታንስ አራት ቢሊዮን ዶላር በላይ ነው። ይሄም አገሪቱ አምና ከውጭ ከኤክስፖርት ንግድ ከውጭ ንግድ ያገኘችው 29 ቢሊዮን ነው። አገሪቱ ከኦፊሻል ዴቨሎፕመንት አሲስተንስ ካገኘችው በላይ ነው። ስለዚህ አገሪቱ የውጭ ምንዛሬን አቅም ከማሳደግ አኳያ የዲያስፖራው በሬሚታንስ ረገድ የሚያደርገው አስተዋጽኦ እጅግ በጣም ነው። ኢትዮጵያም ከሬሚታንስ የምታገኘው ገንዘብ በጣም በጣም ብዙ ነው። ከጊዜ ወደ ጊዜም እየጨመረ ሄዷል። ከውጭ ወደ አገር ቤት የሚላከው የሬሚታንስ መጠን አሁን ላይ ከሀገሪቱ አጠቃላይ ምርት 7.5 በመቶውን እንደሚሸፍን የውጭ ጉዳይ ሚኒስቴር አስታውቋል። ሀገሪቱ ከውጭ ከምታስገባው ምርት ደግሞ 23 በመቶውን ሬሚታንስ እያደገ መምጣቱ ከዚህም የሚልቁ በርካታ ጥቅሞች እንዳሉት ነው የሚነገረው። ሬሚታንስ የፎሪን ኤክስቼንጅ ሶርስ በመሆን ለማክሮ ኢኮኖሚ ከፍተኛ ኮንትሪቡሽን አድርጓል። የፎሪን ከረንሲ ወይም ደግሞ የዶላር ወይም ደግሞ የውጭ ምንዛሪ ማግኛ ብቻ ሳይሆን ባላንስ ኦፍ ፔይመንት የሚባል አለ። ወደ ውጭ የምትልከውና የምታስገባው መመጣጠን መቻል አለበት እና ወደ ውጭ የምንልከው ካነሰና የምናስገባው ከበዛ የእኛ ብር በጣም ሊጋሽብ ይችላል። ስለዚህ ያንንም በመከላከል ረገድ የራሱን አስተዋጽኦ ያደርጋል። በኢትዮጵያ የሬሚታንስ ፍሰት እያደገ ይሁን እንጂ በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥር አንጻር የገንዘብ ፍሰቱ ከፍተኛ የሚባል አይደለም። ስለሆነም ፍሰቱን ለማሳደግ የተለያዩ ተግባራት ሊከናወኑ እንደሚገባ ተጠቁሟል። የአሁን ያለውን አጭር ርቀት ብቻ ሳይሆን መመልከት የሚገባ ለሎንግ ራን ዲያስፖራውን ኢንላርጅ ማሳተፍ ካለብን ወደ ሀገሩ እውቀቱንም ንብረቱንም ገንዘቡንም እንዲያመጣ ካስፈለገ በዲያስፖራ መካከል እና በመንግስትና በሀገሩ መካከል ያሉ የሚባሉ ጥያቄዎች ኢሾዎች ካሉ እነሱ መፈታት መቻል አለባቸው አድረስ መደረግ መቻል አለባቸው። የሬሚታንስ የሚላከውን ገንዘብ ለማሳደግ መንግስት በሬሚታንስ ላይ ግልጽ የሆነ ፖሊሲ ሊኖረው ይገባል። በእርግጥ አሁን ብዙም ዲስከሬጅ የሚያደርግ ፖሊሲዎች የሉትም። ፖሊሲ ሲኖር አንደኛ ጥሩ የሆነ የባንኪንግ ኢንቫይሮንመንት የቴክኖሎጂ አጠቃቀም እንዲኖር ያደርጋል ሁለተኛ ደግሞ ተመራማሪዎች በዛ ላይ ገብተው እንዲሰሩ የበለጠ መንገድ ይከፍታል እና አንዱ ትልቁ ዋናው ተግባር መሆን ያለበት በደመነብስ አይደለም ሬሚታንስ መመራት ያለበት ፖሊሲ ኖሮ በዳይሬክሽን መኖር መቻል አለበት